ለቅሶ ቤት እንዴት ጌዳውን እንደምትይ በእናት ላሳይሽ። አንዴ አንዴ ላሳይሽ። ጌዳ ወይኔ ወይኔ ወይኔ አባቴ አባቴ አባቴ እኔን እኔን እኔን እኔን እኔን ጠንበል የኔ መልካም ሰው የኔ መልካም ሰው አረ እባካችሁ ዝም አትበሉ ዝም አትበሉ እንጂ ተንቀሳቀሱ። የእኔ ትልቅ ሰው የእኔ ትልቅ ሰው ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ እንዲህ ነው አርለምት ሕዝብን እንደ ሕዝብ ከሚጠሉ መርዘኛ ሰዎች መካከል እሱ እንደ ሕዝብ አማራን ከሚጠሉ ሎዛ ጎዛ ሎዛ ጎዛ ሎዛ ጎዛ ተስፋዬ ገብረአብ እነዚህ ናቸው። አሟሟታቸው ድንገተኛ፣ ህዝብን የሚጠላ የህዝብ ለቅሶ አለበት። ህዝብ ሌላ ነው፣ ፖለቲካ ፓርቲ ሌላ ነው። ለዚህ ሰው ነው ወይ ሁን አሁን ከጠየቀኝ ነብሲ ማር የሚለው ሚጥሚጥ አድርግልህ እያልኩ ነው። አንተና ተስፋዬ ገብረአብ በእውነቴ ነው የምላችሁ። ሲሆን የምትኖሩ ሰዎች ናቸው። ኤኒዌይስ፣ ህዝብን እንደ አማራ እንዲጠላ ከሰራ ሰው እሱና ተስፋዬ ገብረአብ ይባላል። ምንድን ነው ያለው? እስኪ እናዳምጠው። የትግሬን ልካ አቅም አማራና ውሻ የትግሬን ልካ አቅም አማራና ውሻ። ስሙ ሌላ ወልቃይትን ለማስመለስ ጦርነት አድርጓል። ሁለተኛ ደግሞ እዛውም ተመቶበት ነው። አማራ አማራ ክልል ላይ መጣው ነበር እነሱ ጦርነት የከፈቱት ሊጥ ሲዘርፉ የነበሩት የአማራ ሴትን ሲደፍሩ የነበሩት ሽማግሌዎችን፣ ቤተክርስቲያን ሳይቀር ቤተክርስቲያን ውስጥ ሲጸዳዱ የነበሩ ቆሻሾች ናቸው። ዋቶች ው ባለጌዎች ነበሩ። ስለዚህ የአማራ ህዝብን በዚህ ደረጃ ይሰድብ ነበር። ሙሉን ሙሉን ላሳያቸው ያለውን ቪዲዮ ሙሉ ምክንያት እኔ አማራ ያለ እኔ ትግራዋይ አማራ ሆኜ ባለመፈጠሬ ደግሞ አምሀት በጣም ደስታ የሚሰማል። ግን አማርኛ ራሱ ቋንቋው የመጣው ከትግራይ ነው ከትግራይ ነው አማራ ቋንቋ ነው። ወደፊት በመረጃ በደንብ አስደግፌ መለስበታል። እንድታውቁት የምፈልገው ነገር ግን ፎር ኤግዛምፕል፣ እዚህ የምኖርበት ሀገር አሜሪካን ሀገር የብዙ ዓለም ህዝብ ይኖራል እና ዋናው መግባቢያ ቋንቋው እንግሊዘኛ ነው። እንግሊዘኛ ስለተናገረ አሜሪካን ሀገር ውስጥ አንድ ሰው አሜሪካዊ ነው ማለት አይደለም። ወይንም እንግሊዝ ሀገር ውስጥ ያለ አንድ ሰው እንግሊዘኛ ስለተናገረ እንግሊዛዊ ነው ማለት አይደለም። ስለዚህ እኔም አማርኛ ስለተናገርኩ አማራ ነኝ ማለት አለ ግን፣ የማስተላልፋቸው መልእክቶች ሁሉ እንዲገባችሁ ስለምፈልግ ነው በአማርኛ የማስተላልፈው። ፕላስ ቋንቋም ነው የትግራዋይ ቋንቋ ነው። በቅድሚያ እኔ አማራ አይደለም፣ እኔ ትግራዋይ። አማራ ሆኜ ባለመፈጠሬ ደግሞ አምሀፕ በጣም ነው ደስታ የሚሰማኝ ግን አማርኛ ራሱ ቋንቋው የመጣው ከትግራይ ነው። ምናልባት ይህንን ወደፊት በመረጃ በደንብ አስደግፌ እመለስበታለሁ። እንድታውቁት የምፈልገው ነገር ግን ፎር ኤግዛምፕል እዚህ የምኖርበት ሀገር አሜሪካን ሀገር የብዙ ዓለም ሕዝብ ይኖራል እና ዋናው መግባቢያ ቋንቋው እንግሊዘኛ ነው። እንግሊዘኛ ስለተናገረ አሜሪካን ሀገር ውስጥ አንድ ሰው አሜሪካዊ ነው ማለት አለ ወይንም እንግሊዝ ሀገር ውስጥ ያለ አንድ ሰው እንግሊዘኛ ስለተናገረ እንግሊዛዊ ነው ማለት አይደለም። ስለዚህ እኔም አማርኛ ስለተናገርኩ አማራ ነኝ ማለት አይደለም። ግን የማስተላልፋቸው መልዕክቶች ሁሉ እንዲገባችሁ ስለምፈልግ ነው በአማርኛ የማስተላልፈው። ፕላስ ቋንቋዬም ነው የትግራዋይ ቋንቋ ነው አማርኛ እና እንዴት የትግራዋይ ቋንቋ ሆነ ለምትሉ ወደፊት በመረጃ አስደግፌ መለስበታለሁ። በተረፈ ግን እኔ አማራ አይደለውም። አማራ ሆኜ ባለመወለዴ ባለመፈጠሬ በጣም ነው ደስ የሚለኝ አም ትግራዋይ ሰለሞን ህወሓትን መደገፉ አይደለም ችግሩ፣ ትግሬ ካልሆንኩ ማለቱ ነው። በአርቲስት ሰለሞን ተካልኝ ድንገተኛ ኅልፈት ጋር በተያያዘ ደራሲና ጸሐፊ ቴድሮስ ተክለአረጋይ የሚከተለውን በፌስቡክ ገጹ ላይ አስፍሯል። በቃ ለዚሁ ነው አክቲቪስት ድምፃዊ ሰለሞን ተካልኝ በእርግጥም አረፈ። በእውነት ብቻ ሳይሆን በሀገር ባህል ስለምመራ ባልምመራ እንኳን አክብሮት ስላለኝ ባለቤቱ በህይወት በሌለበት የመረረ ወቀስ አላቀርብም። ምርጥ ነበረም አልለውም። አክቲቪስት ያልኩት በፊት የሚታወቅበትን ድምፃዊነት ትቶ በአክቲቪስትነቱ ስለገፋበት ነው። በግሌ ሰው ከሞተ በኋላ መወቀስ የለበትም በሚለው አላምንም። ጥላውን ገሰሰ ሲሞት ሀገር ፍራሻ ወርዶ እንደተቀመጠለት ሁሉ ሁላችንም ስንሞት በየምንታወቅበት መንገድ መመስገንና መወቀስ አለብን። ከሞትም በኋላ ተመልሰን የምናስተካክለው ነገር ስላለን አይደለም ድሮም ህይወታችን ለሌላው መማሪያ ነው የሰለሞንን ሞት ዘሃበሻ ላይ ሳነብ ደነገጥኩኝ እንጂ ደስ አላለኝም ወዲያው አይምሮ ላይ የመጡት ቃላት በቃ ለዚህ ሆነው የሚሉት ናቸው እስከዚህ ድረስ ነው የሰው ልጅ ህይወት መቼም እንደ ሰለሞን ተካልኝ የኢትዮጵያ ፖለቲካ ላይ ዥዋ ዥዌ የተጫወተ የለም የሰለሞን ነውር ከህዝብ ጋር የገጠመው ብሽሽቅ ነው መረን የለቀቀው የአማራ ጥላቻው ነው ማንም የትግራይ ሰው ለፖለቲካው እንደ ኮንዶም ሊጠቀመው ካልሆነ የኔ የሚለው አይመስለኝም። አሁን የሰለሞን ቤተሰቦች ካሉ ሲሆን በነበረው የሚደሰት አይመስለኝም። ለልጁ ምን ሰጠው? ጥላቻ። ይህን የምጽፈው ከአልጋ ሳልወርድ ነው። እኔም ራሴ አሁን ከአልጋ ሳልወርድ ሞቼ ይሄን ያልጨረስኩትን ጽሁፍ ተገኝቶ ስለ ሰለሞን ተካልኝ የጀመረውን ጽሁፍ ሳይጨርስ ሞተ ሊባልልኝ ይችላል። የህይወት ጉዳይ በዚህ ልክ እንዲሰማኝ ነው የምፈልገው የኔ ህይወት የሌሎች መማሪያ ነው። አሁን ስለ ሰለሞን ስጽፍ የኔ መኖር እየተሰማኝ አይደለም። ተራነቴ፣ ትንሽነቴ፣ ኢምንትነቴ ይበልጥ እያስታወስኩኝ ነው። እንዳልዘነጋው የምፈልገው የህይወቴ ክፍል ሟችነቴ ነው። ትላንትም ዛሬም የሰለሞን አይነት ማንነት ያላችሁ፣ ባለጊዜነት የሚሰማችሁ ቋሚ ሰውነት የሚያጓጓችሁ፣ ከህዝብ ጋር መበሻሸቅ ውስጥ ያላችሁ የማገናዘቢያ ልቦና ከሰጣችሁ ቆም ብላችሁ አስቡበት። መቼም ቋሚነት አይሰማችሁ መኖር አያጓጓችሁ። ምንም ቢሆን ከህዝብ ጋር አትበሻሸቁ። ህዝብ ባይወዳችሁ እንኳን አይጥላችሁ። እኔ በሰለሞን ተካሌ ላይ እየፈረድኩ አይደለም፣ ስለ እሱ እያሰብኩኝ ነው። እሱ ነው እንዴ የሆነው የሆነውን የጻፍኩት። ነገም በእኔ ላይ እንዲሁ ይባላል። የሰለሞን ህይወት ስቃዩ የሚያሳዝነኝ ዛሬ አይደለም፣ በህይወት እያለም ነው። ደጋግሜ የጻፍኩት ሰለሞን ህወሀትን መደገፉ አይደለም ችግሩ፣ ትግሬ ካልሆንኩ ማለቱ ነው። ሰለሞን በመሞቱ ተጠቀመ እንጂ አልተጎዳም ከሚጨንቅ ህይወት ነው የተገላገለው። ጥላቻ ስቃይ ነው፣ ከዚያ ነው የተገላገለው። የዳ ነው ስቃይ ነው የቀረለት፣ በቃ እስከዚህ ድረስ ነው ሲል ደራሲና ጸሐፊ ቴዎድሮስ ተክለ አረጋይ እንግዲህ በፌስቡክ ገጹ ላይ ከደቂቃዎች በፊት ይሄንን መልእክት አስተላልፈዋል።